በስራ ላይ የሚገኘው የመገበያያ ገንዘብ ሊቀየር መሆኑን ሰምተናል። ገለልተኛ የክፍያ ስርዓት ለመመስረትም በጥሩ ጅምር ላይ መሆኑ ታውቋል። በሌላ በኩል ደግሞ ከፋይዳ መታወቂያ ጋር በተያያዘ አዲስ መረጃ ይፋ ሆኗል። የክፍያ ስርዓት ኦፕሬተርነት ፍቃድና ሌሎችንም ጉዳዮች በተመለከተ በዚህ ዝግጅታችን በዝርዝር እንመለከታለን። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሀሳብ መስጫው ላይ ጻፉልን። በየትኛው ጉዳይ ላይ መረጃ እንድና ቅርብላቸው እንደምትፈልጉ ማሳወቁን፣ አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። በኢትዮጵያ የክፍያ ስርዓት ኦፕሬተርነት ፈቃድ ለማግኘት የሚጠየቀው የተከፈለ ካፒታል ወደ 100 ሚሊዮን ብር ከፍ ተደርጓል። የኢትዮጵያ ብሔራዊ ባንክ የዲጂታል ክፍያዎችንና የፋይናንስ ተደራሽነትን ለማሳደግ የክፍያ ስርዓት መመሪያውን ማሻሻሉን አስታውቋል። ማዕከላዊ ባንኩ የክፍያ መፈጸሚያ ሰነድ አውጪዎች ፈቃድና እውቅና አሰጣጥ መመሪያውን ያሻሻለ ሲሆን በዘርፉ ፈቃድ ለመውሰድ ይጠየቅ የነበረው 50 ሚሊዮን ብር የተከፈለ ካፒታል አሁን ላይ ወደ 100 ሚሊዮን ብር ከፍ ተደርጓል። በስራ ላይ የ አዲሱ መመሪያ አሁን ፈቃድ ያላቸው የክፍያ ስርዓት ኦፕሬተሮች ካፒታላቸው ከዚህ መጠን በታች ከሆነ እስከ ሰኔ 2027 መጨረሻ ድረስ ይህንን መስፈርት እንዲያሟሉ ተጠይቀዋል። በፈቃድ አሰጣጥ ሂደት ላይ ያሉ ደግሞ ፈቃዳቸውን ከተቀበሉ በሁለት ዓመት ውስጥ አዲሱን የካፒታልና የአክሲዮን ድርሻ መስፈርቶች ማሟላት እንደሚጠበቅባቸው ያገኘነው መረጃ ያሳያል። በሌላ በኩል ደግሞ ከፋይዳ መታወቂያ ጋር በተያያዘ አዲስ መረጃ ይፋ ተደርገዋል። በዚህም የፋይዳ ልዩ ቁጥርን መናገር ምንም ችግር እንደሌለው ተገ ተገልጿል የፋይዳ ልዩ ቁጥር ለማንኛውም ሕጋዊ አካል ማጋራት ምንም አይነት ችግር የለውም ሲል የብሔራዊ መታወቂያ አገልግሎት ጽሕፈት ቤት አስታውቋል። የፋይዳ ልዩ ቁጥር ባለ 12 አሃዝ ሲሆን ልዩ ቁጥሩ በሕይወት ዘመን አብሮ የሚቆይና የማይቀየር ቁጥር መሆኑ ተነግሯል። የፋይዳ ተለዋጭ ቁጥር የሚባለው ደግሞ ባለ 16 አሃዝ ተለዋጭ ቁጥር ሲሆን በተለያዩ ተቋማት አንድ ግለሰብ ማንነቱን ለማረጋገጥ የሚያገለግለው ተብሏል። ነገር ግን ፋይዳ ቁጥር በባዮሜትሪክ መረጃ የተደገፈ በመሆኑ የአንድን ሰው ቁጥር በማጋራት የሚመጣ ምንም አይነት የማንነት ስርቆት ወይም ሌላ ግለሰብ ተመሳስሎ የሚገለገልበት አግባብ የለም ሲል ጽህፈት ቤቱ አስታውቋል። በሌላ በኩል ደግሞ መገበያያ ገንዘብ ሊቀየር መሆኑን ሰምተናል። ገለልተኛ የክፍያ ስርዓት ለመመስረትም በጥሩ ጅምር ላይ መሆኑን ለማወቅ ችለናል። በዚህም መሰረት የብሪክስ አባል ሀገራት የአሜሪካን ዶላርን የሚተካ አዲስ የክፍያ ስርዓት ለመጀመር በዝግጅት ላይ መሆናቸው ተነግረዋል። የብሪክስ አባል አገራት በዓለም አቀፍ ንግድ ላይ የአሜሪካን ዶላር የበላይነትን ለመገዳደር አዲስ የክፍያ ስርዓት ለመጀመር በዝግጅት ላይ መሆናቸውን በቅርቡ ይፋ አድርገዋል በዚህ ጉዳይ ላይ ሙሉ ለሙሉ ከስምምነት ባይደርሱም የንግድ ልውውጣቸው 65 በመቶ ያህል ከዶላር እየራቀ መሆኑ ታውቋል የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ እንዳስታወቁት ከሆነ ኢትዮጵያን ጨምሮ አባል የሆኑት ብራዚል ሩሲያ ህንድ ቻይና ደቡብ አፍሪካ ግብጽ ኢንዶኔዥያ ኢራን እና የተባበሩት አረብ ኤምሬቶች በንግድ ልውውጣቸው ከአሜሪካ ዶላር እየራቁ ሲሆን ከ65 በመቶ በላይ የሚሆነው ንግዳቸው ደግሞ አሁን ላይ በአባል አገራቱ ብሔራዊ ገንዘቦች እየተከናወነ እንደሚገኝ ታውቋል ይህ አዝማሚያ ቡድኑ በፋይናንስ ረገድ ያለውን ነጻነት ለማጠናከር ያለውን ቁርጠኝነት ያሳያል ተብሏል። ላቭሮቭ አክለውም ብሪክስ ፔ የተባለ ገለልተኛ የክፍያ ስርዓት ለመመስረት የሚደረጉ ውይይቶች ከጊዜ ወደ ጊዜ እየተሻሻሉ መሆናቸውን ጠቁመዋል። በተጨማሪም የብሪክስ የገንዘብ ሚኒስትሮችና የማዕከላዊ ባንክ ገዢዎች በካዛን ጉባኤ በተሰጠው መመሪያ መሰረት በጋራ ንግድ ውስጥ ብሔራዊ ገንዘቦችን በንቃት ለመጠቀም መስማማታቸው ታውቀዋል። ይህ እርምጃ ብሪክስ በምዕራባውያን የገንዘብ ስርዓቶች ላይ ያለውን ጥገኝነት ለመቀነስ በተጨማሪ ደግሞ የፋይናንስ መሰረተ ልማትን ለመገንባት የሚያደርገውን የጋራ ጥረት ያሳያል ተብለዋል። በቅርቡ ቀደም ሲል የብሪክስ ልማት ባንክ በመባል ይታወቅ በነበረው ለአዲሱ የልማት ባንክ ኢትዮጵያ በይፋ በአባልነት ለመቀላቀል ማመልከቻ ማስገባቷና የዚህ ሂደት በቅርቡ እንደሚጠናቀቅ መግለጿ ይታወሳል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ወደ ስልጣን በመጡ ማግስት የብሪክስ አባል ሀገራት የአሜሪካን ዶላር የሚፎካከር ገንዘብ ከፈጠሩ 100 ፐርሰንት ቀረጥ እንደሚያስከፍሏቸው በማስጠንቀቅ ምላሽ መስጠታቸው የሚታወስ ነው። ትራምፕ እንዳሉት የብሪክስ ሀገራት ዶላርን ትተው ለመንቀሳቀስ እየሞከሩ ነው። ይህንን ሀሳብ ዝም ብለን የምንመለከተው ጉዳይ አይደለም ሲሉ አስታውቀዋል። በሌላ በኩል ደግሞ መንግስት የግምጃ ቤት ሰነድን በኢትዮጵያ መዋለ ነዋይ በኩል መሸጥ መጀመሩን ይፋ አድርጓል። የመንግስት ግምጃ ቤት ሰነድ ከሐምሌ ወር 2017 ዓ ም ጀምሮ ማሻሻጥ መጀመሩን የኢትዮጵያ መዋለ ነዋይ ገበያ አስታውቋል። የድርጅቱ ዋና ስራ አስፈጻሚ ዶክተር ጥላሁን ካሳሁን እንደገለጹት ከሆነ የግምጃቤት ሰነድ እስካሁን ገስታችሁ ማታውቁ ዳያስፖራ ኢትዮጵያውያን በዚህ ኢንቨስትመንት ተሰማሩ ሲሉ ጥሪያቸውን አቅርበዋል። አክለውም በዚህ ኢንቨስትመንት መንግስት በገንዘብ ሚኒስቴር አማካኝነት ለአንድ አመት ከሚበደረው ገንዘብ በአማካይ 16.5 በመቶ በላይ ወለድ እንደሚያስገኝ ተናግረዋል። ለአብነትም የመጋቢትና የሚያዚያ 2017 ዓ.ም እንቅስቃሴ ሲታይ የገንዘብ ሚኒስቴር እስከ 20 በመቶ እንደሚከፍል ተናግረዋል። በመሆኑም አንድ ሺህ ብር የግምጃ ቤት ሰነድ ላይ ኢንቨስት ያደረገ ሰው 20 በመቶ ትርፍ እንደሚያገኝ ጠቅሰው ለኢትዮጵያ ዲያስፖራ ከዚህ የተሻለ ኢንቨስትመንት ሊኖር አይችልም ብለዋል። ዳያስፖራዎች ባሉበት ሀገር ሆነው በከፈቱት አካውንት ኢንቨስት አድርገው ያገኙትን ዋና ገንዘብና ወለዱን ጭምር ወደ ወደፈለጉበት የባንክ አካውንት ይዛወርላቸዋል ብለዋል። በሚቀጥሉት አምስት ዓመታት የኢትዮጵያ ካፒታል ገበያ ስርዓት ቢያንስ 20 በመቶ የሚሆነው የውጭ አገር ኢንቨስተሮች እንዲኖሩት እንፈልጋለን ያሉት ዋና ስራ አስፈጻሚው ቦንድ ወይም አክሲዮን ከመግዛት ውጭ ስራ ፈጣሪዎች ላይ መዋለንዋ የሚያፈሱ አካላትን እንፈልጋለን ሲሉ ገልጸዋል። በአፍሪካ ፈንድ ማቋቋም የሚፈልጉና መሰረት መጣል የሚፈልጉ ኩባንያዎች ለአብነትን በሞሪሺየስና ሩዋንዳ ላይ እንዳደረጉት ሁሉ ፈንድ የሚያሰባ አስቡና ስራ ፈጣሪዎች ላይ ሀብት የሚያፈሱ አካላት ኢትዮጵያን እንዲመርጧት እየሰራን ነው ሲሉ አክለዋል። በሌላ በኩል ደግሞ የኤሌክትሪክ መኪና ክፍያ መጨመሩን ሰምተናል። የኤሌክትሪክ መኪናዎች ኃይል መሙያ ጣቢያ እጥረት ከመከሰቱን በላይ የክፍያ ዋጋው ማሻቀብ ማሳየቱ ታውቋል። የኤሌክትሪክ መኪናዎች ቁጥር እየጨመረ በመምጣቱ ምክንያት ወደ ኢትዮ ቴሌኮም የኃይል መሙያ ጣቢያዎች የሚመጡ ተሽከርካሪዎች ቁጥር መጨመራቸውን አስተያየት ሰጫዎች ገልጸዋል። እንደ ተጠቃሚዎቹ ገለጻ ከሆነ አሁን ያለው ችግር በቂ የባትሪ ጣቢያዎች አለመኖር ብቻ ሳይሆን የቻርጅ ማድረጊያ ዋጋውም እየጨመረ ይገኛል። አንድ ዓመት ባልሞላ ጊዜ ውስጥ የአገልግሎት ዋጋው ከእጥፍ በላይ መጨመሩንም ተጠቃሚዎቹ ገልጸዋል። የመጀመሪያው የቴሌ የኤሌክትሪክ ባትሪ መሙያ ጣቢያ ስራ ሲጀምር አንድ የኤሌክትሪክ መኪናን ሙሉ ለሙሉ ለመሙላት ይከፈል የነበረው ከ150 እስከ 200 ብር አካባቢ ነበር። ላለፉት ወራት ግን አንድ መኪና ሙሉ ቻርጅ ለማድረግ እስከ 400 ብር ሲከፍሉ እንደነበር ጠቅሰዋል። ይህ ዋጋ አንድ ኪሎዋት በ10 ብር ዋጋ ተሰልቶ አገልግሎቱ ይሰጥ እንደነበርም ተናግረዋል። አሁን ግን ይህ በአንድ ኪሎዋት አስር ብር ይከፈልበት የነበረው አገልግሎት ዋጋ በቅርቡ ወደ 15 ብር ከፍ ማለቱ ነው የታወቀው። ይህም አንድ ተሽከርካሪን ሙሉ ቻርጅ ለማድረግ የሚጠይቀውን ዋጋ እስከ 600 ብር ማድረሱ ተገልጿል። ይህም የአንድ ኤሌክትሪክ መኪናን ሙሉ ቻርጅ ለማድረግ የሚከፈለውን ዋጋ 50 በመቶ ጭማሪ መደረጉን ያሳያል። የአገልግሎት ዋጋው ይህንን ያህል ጭማሪ ማሳየት አለበት ብለው የማያምኑ በኤሌክትሪክ መኪና የሜትር ታክሲ አገልግሎት የሚሰጡት አቶ ሰለሞን በላይ በአጭር ጊዜ ውስጥ የቻርጅ መሙያ ዋጋ በዚህ ያህል ደረጃ መጨመሩ ላይ ጥያቄ አንስተዋል። በመኖሪያ ቤታቸው ቻርጅ ለማድረግ ይጠይቀኛል ካሉት በላይ በኢትዮ ቴሌኮም የኤሌክትሪክ መኪና ኃይል መሙያ ጣቢያ የበለጠ ዋጋ ያስከፍላልን? ብለዋል። ይህም በመሆኑ ተሽከርካሪውን ቤት ውስጥ ቻርጅ ማድረግን መርጠዋል። በየዕለቱ እስከ 200 ኪሎ ሜትር የሚጓዙ በመሆኑ መኪናውን በየዕለቱ ቻርጅ ማድረግ እንዳለበት ገልጸው እስካሁን በሰሩት ስሌትን በቤት ውስጥ ለሚያደርጉት ቻርጅ በአንድ ሙሌት ከ150 እስከ 200 ብር የሚቆጥር መሆኑን ገልጸዋል። ብዙ ጊዜ ቻርጁ ከማለቁ በፊት ቻርጅ የሚያደርጉ በመሆኑ ግን ከ150 እስከ 160 ብር ብር እንደሚቆጥር ተናግረዋል። ሙሉ ለሙሉ ለማድረግ ግን እስከ 200 ብር የሚቆጥርበት ጊዜ እንዳለ ማስረድተዋል። ይህ በቻርጅ መሙያ ጣቢያዎች ከሚከፈለው ጋር ሲነጻጸር ከሁለት እጥፍ በላይ መሆኑን አንስተዋል። ቤት ውስጥ ቻርጅ ማድረግን የሚመርጡት ለባትሪው ደህንነት ሲሉ ጭምር እንደሆነ የገለጹት አቶ ሰለሞን አንሽተው ወደ ቤት ሲገቡ ሙሉ ለሙሉ ለማድረግ እስከ 7 ሰዓት እንደሚፈጅባቸው ተናግረዋል። ብዙ ጊዜ ቻርጁ 30ና 40 በመቶ ሲቀረው የሚያደርጉት በመሆኑ ቀሪውን ለመሙላት ከአራት እስከ አምስት ሰዓታት እንደሚፈጅባቸው ተናግረዋል። በቤት ውስጥ የሚደረ ያደረገ የኤሌክትሪክ መኪና ቻርጅን በተመለከተ ሀሳባቸውን የሰጡ ሌላ የሜትር ታክሲ ሹፌር እንደገለጹት በቤት ውስጥ መኪናውን ቻርጅ ማድረግ ከጀመሩ ወዲህ የቤቱ የኤሌክትሪክ ፍጆታ በወር በአማካይ ከነበረበት 500 ብር ወደ 2500 ብር ከፍ ማለቱን ገልጸዋል። አንድ ጊዜ የምሞላው ከ3 እስከ 4 ቀናት ሊያገለግል ስለሚችል በሳምንት አንዴ አንዳንዴም ደግሞ ሁለት ጊዜ የሚሞሉ መሆኑን ገልጸዋል። በኤሌክትሪክ መኪናዎች ሜትር ታክሲ አገልግሎት መስጠት ከጀመሩ ወዲህ ለነዳጅ ያወጡ የነበረው ወጪ እንደቀነሱም ገልጸዋል። ቀደም ሲል በነዳጅ የሚሰራ ቪትስ ተሽከርካሪ ይዘው ሲሰሩ መቆየታቸውን ገልጸው እስካለፈው ዓመት አጋማሽ ድረስ በቀን ከ1200 እስከ 1500 ብር ለነዳጅ ወጪ እያደረጉ እንደነበር አስታውሰዋል። በኤሌክትሪክ መኪናው ግን ለኤሌክትሪክ ወጪ በወር ከ200 ብር ያልበለጠ መሆኑ ትልቅ እፎይታ እንደሰጣቸው ተናግረዋል። ኢትዮ ቴሌኮምም ሆነ ሌሎች ተመሳሳይ አገልግሎት የሚሰጡ የኤሌክትሪክ ተሽከርካሪ ኃይል መሙያ ጣቢያዎች የኃይል መምላት አገልግሎት የሚሰጡበትን የኤሌክትሪክ ኃይል የሚገዙት ከኢትዮጵያ ኤሌክትሪክ አገልግሎት ነው። ኃይሉን የሚገዙት ለማንኛውም የንግድ ተቋማት ወጣ ታሪፍ መሰረት ሲሆን የቆጠረውን ኃይል በማስላት በየወሩ ለኢትዮጵያ ኤሌክትሪክ ክፍያ የሚፈጽሙ መሆኑ ታውቋል። እስከ 2017 ዓ ም መጨረሻ ድረስ በሀገሪቱ ውስጥ የገቡ የኤሌክትሪክ መኪናዎች ቁጥር 110 ሺህ መድረሳቸው ታውቋል። በሌላ በኩል ደግሞ ከ60 ዓመታት በኋላ አዲስ የፖስታ አገልግሎት አዋጅ እየተዘጋጀ መሆኑ ተገልጿል። ከ60 ዓመታት በኋላ አዲስ የፖስታ አገልግሎት አዋጅ በዝግጅት ላይ እንደሆነ የኢትዮጵያ ኮሚኒኬሽን ባለስልጣን አስታውቋል። የኢትዮጵያ ኮሚኒኬሽን ባለስልጣን ዋና ዳይሬክተር ኢንጂነር ባልቻ ሬ ባ የኢትዮጵያ የፖስታ አገልግሎት እየተመራ ያለበት በ1958 ዓ ም የወጣ ሕግ እንደሆነ ገልጸው በዚህ ዓመት አዲስ የፖስታ አገልግሎት አዋጅ ለማውጣት እየተሰራ ነው ብለዋል። የኢኮሜርስ መምጣት የዲጂታል ኮሚኒኬሽን መሻሻል፣ እና ከጊዜ ወደ ጊዜ መዘመን አዲስ አዋጅ ለማውጣት አስፈላጊ መሆኑን ተናግረዋል።